ሀደ ፋሚሊ ቲቪ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ስለ ስራ አጦች ስራአተው ተምረው ተመርቀው ድግሪያቸውን ይዘው ለተቀመጡ ስራጣን ለሚሉ ሴትም ሆነ ወንድ ተምረው ቤታቸው የተኙ ቀንም ሌት የሚተኙ አሉ ብዙ ኢትዮጵያውያኖች ክፍለ ሀገርም የት ቦታ አለ። ስራ አጣን የሚሉ ብዙ ወጣቶች አሉ። እና ለወጣቱ ምክር ነው ይዤ የመጣሁት እና ወጣቶች፣ እውነት ስራ የለም? እውነት ትክክለው ስራ የለም? እውነት ትክክለው ስራ የለም ምትሉት እውነት ስራ የለም። በተለይ በተለይ ተምራችሁ ዲግሪ የተለያየ የትምህርት አይነት ተምራችሁ ቤት ቁጭ ያላችሁ ሰዎች በነገራችን ላይ የኢትዮጵያ የትምህርት ካሪኩለም ተቀጣሪ እንድንሆን ነው የሚያደርገን። ይሄ ተቀጣሪ እንትን ደግሞ ታውቁታላችሁ፣ እውነቴን ነው። ማንኛውም ተቀጣሪ ኢትዮጵያ ውስጥ በዚህ ታይም፣ በዚህ ጊዜ ደሃ ነው የሆነ። ለምን አትማሩ እያልኩ አይደለም፣ ግን ተመርቄ ስራ እቀጠራለሁ፣ ተመርቄ እንደዚህ እሰራለሁ፣ ተመርቄ ይህን ሊያደርግ ነው፣ ይህን ተምሬ ይሄን እናደርጋለሁ ተምሬ ቀጥላለሁ ከሚል ሳይኮሎጂካል ሀሳብ መውጣት አለብን አለብኝ። እውነት የምለው ተምሬ ይህን ስራ መስራት አለብኝ ተምሬ ቀጥላለሁ ከሚለው እንትን ሀሳብ መውጣት አለብን። ወጣቱ በተለይ ወጣቱ እውነት፣ በተለይ ወጣቱ ቅጥርም ብቻ አንድ ዳይሬክሽን ኦንሊ ዋን ዳይሬክሽን፣ ቅጥርም ብቻ መመልከት የለበትም። በተለይ ወጣቱ ቅጥርም ብቻ መመልከት የለበትም። እውነት መማር ጥሩ ነው። ማንኛውም ሰው እኔም ትምህርትን አስቀድማለሁኝ መማር ግዴታ፣ ከሁሉም በፊት መማር ግዴታ እንደሆነ አስባለሁኝ። ግን ስንማር ደግሞ ግዴታ ለቅጥር ብቻ ነው ወይ የተማር ነው? እኔ ብዙ ጊዜ በእኔ ጋር እኔ እያየሁት በራሴ ላይ እያየሁት ስለሆነ ነው። እና ከተማር በኋላ ሌላ ስራ መስራት አንችልም ወይ? ብዙ የተማሩት በኢትዮጵያ ውስጥ አሉ። ስራተው ቤት ቁጭ ያሉ ስራ የለም እያሉ የሚመለሱ አሉ። ብዙ ጊዜ እኔ ብዙ የተማሩ ሰዎችን ያወረኝ ነበር። ኢንተርቪ ያደረኩኝ ነበርና ለምን ስርት እንደ ምን አለ ቅጥር ስራ የለም እኮ ማስታወቂያ ስራ በዘመድ ሆኗል። አዎ እርግጥ በዘመድ ነው ስራ በሳይ በተለይ በዘመድማ፣ በዛው ላይ ደግሞ ተወዳድሮም ነው። ግን ግዴታ በተማርንበት ነው ወይ መስራት ያለብን? እውነቴን ግዴታ በተማርንበት ነው መስራት ያለብን? ነገራችን ነው እውቀትን ማዳበር ግዴታ አለ። ቅጥር ብቻ መሆን የለበትም። ተምረን ዝቅ ብለን መስራትን ተምረን ወርዶ መስራትን። እንዴ ለምን ድግሪ ይዘክ የቅር ስራ ሳ እነዚህ መርጦ ለምን ስራ እንመርጣለን? ቤት ቁጭ ብሎ ከእናት አባቱ አስር ብር ሀያ ብር ስጡ ብሎ ለትራንስፖርት፣ ለተለያየ ነገር ለምነን ከምንወጣ ይልቅ ሊሆን ይችላል ሰርተክ አገልግለክ አምሳ ብር መቶ ብር ለታክሲ ብታጠር አይሻልም? እናት አባቷ ታክሲም ብሎ ከመለማ ይልቅ ለስራ መፈለጊያ ለትራንስፖርት ለምናምን እያለ ክሳችንን ባዶ ከምናደርግ አንሳ እንደ ኢትዮጵያ እኮ ብዙ የምንሰራቸው ብዙ አሉ። እውነት እኔን ጨምሮ እና እኔ ራሱ እና እኔ ቅጥርም ብቻ ነው እንትን ያደረኩት። ወደው ተምሬ ስራ ፍለጋ ነው በቃ። ሀሳቤ ግዴታ ቅጥር ላይ ነው በቃ እንትን እና ይህ እንደውም እላለሁ እንደ የኢትዮጵያ ትምህርት ምን ላይ ነው የጠቀመ? ምንድን ነው እየጠቀመ ያለው? ኢትዮጵያ የትምህርት ካሪኩለም ትንሽን ቢሆን መቀየር ያለበት ይመስለኛል። ስራ ፈጥረን እንድንሰራ ሳይሆን ተቀጣሪ እንድንሆን ነው የሚያደርገን። እሱ ደግሞ ብዙ ሰዎችን እና እሱ ደግሞ እየጎዳ ነው። ተቀጣሪ ብቻ እንድንሆን አድርገው እንትን የሚለን ይሄ የትምህርት እንትኑ አለኮ ከምር ብዙ ተምሮ ብዙ ብዙ የተማረ ሰው አለ፣ በየቤት ቁጭ ያለ ስራ በዚህ ካለ በተለይ ስራቱ የተቀመጠ ብዙ አለ ብዙ ብዙ እንትን የተዘጋበት ስደት የሚወጡ ወንድም እህቶች ያሉ እነዚህ ነው እና እኔ እውነት እውነት ኢትዮጵያ ስራ የለም እያልኩ እውነት ስራ የለም ብሎ በቁጭ ብሎ ሙድ ሰውቋል። በዚህ ታይም ስራ የለም እስቲ፣ ያዋቸው ትልልቅ እናቶቻችን እኮ እኔ ብዙ ጊዜ እንደውም ያለው በጣም እኛን ስንት ልጅ የሚያደርሱ እናቶች ሲሸከሙ ሲሰሩ ምናምን ያለው ሁሉ ወጣት ስራ የለም ብሎ ቤት በተቀመጠ ትልልቅ ሰዎች ወጣት ሲሰሩ ያለው ለምን ስራ እንንቃለን? ስራ መናቃችን ነው። ስራ ስራ እንናቅ ወጣት ሆኖ በተለይ ስራ የሚንቅ በጣም የሚያናድደኝ እውነት ሴትም ሆነ ወንድ ማንኛውም ስራ ስለ የተገኘውን ስራ ለምን ተላላኪነት አይሆን? ለምን የቤት ስራ ይሆናል? ወንድም እንደዛው የተገኘውን ስራ ተምር ያለው ነው። ወልድ ጃር ስራ ማርበል በተገኘው ስራ ማየ መስራት አለበት። ለፍቶ ማደር መስራት ነው የሚያቆም ሰርተክ ቁጭ ብለክ ቤት ከእናት ካባትክ መቶ ብር ሀምሳ ብር ውስጥ የሚያክን ከምትልል ሰርተክ በቃ መቶ ብር ሚካርደ ለቤት ትይዘብት ይባላል። እኔ ሰርተክ አምሳ ብር እና መቶ ብር የምታገኛት በጣም ትልቅ ባል ያላት ከሰው ለምንመተብር ከምታገኛት ሰርተክ መቶ ብር ያገኛት በጣም ትልቅ ናት። ላ እና ብዙ ሰው አይነት የሰሩ ናቸው። አሁን ትልቅ ደረጃ ደርሰው የምናያቸው በብዙ ሚዲያዎች ስናል በጣም ትልቅ ደረጃ ላይ ደርሰው የምናያቸው ብዙ ሰዎች ስራን ያልናቁ ናቸው። ወርድ የሰሩ ቆሎ አዙር የሸጡ ሎሚ ይሸጡ የብዙ የብዙ ድርጅቶች አይታችሁ እንደሆ ሊስትሮ የሰሩ እና ብዙ እንትን ያደረጉ ናቸው። ትልልቅ ደረጃ ላይ ደርሰ ያለ እንደኛ እንደኛማ ተመርቆ ትልልቅ የተማረ ሰው የሚገርማቸው በዚህ ሰዓት፣ ምክንያቱም ቅጥርም ብቻ ነው እንትን ያለው ምን ልስራ፣ ምን ክሬት ላደርግ፣ ምን ልፍጠር፣ ፈጠራ ምኳ አለ። አንዳንዴ ምን ፈጥሬ ልስራ እያል ፈጠራም እየፈጠር እንዳንሰራ የሚያደርገን የትምህርታችን እንትን አለ እውነት። እና አንዳንዴ እንደውም ለምንድነው የተማረ ሰው የሚፈራው? እኔ ያው እኔ እፈራለሁ፣ ወጥቶ ለመስራት እፈራለሁ። ምክንያቱም እኔ ስማር ማርት ትምህርቱን እንድፈራ ነው ያደርገኝ። የእኛ ትምህርት አልኳቸው፣ የኢትዮጵያ ትምህርት ስራ ፈጥረን እንዳንሰራ አድርጎ ነው። እውነት እስር ቤት በሉት የእኛ ሀገር ትምህርት እርግጥ እውቀት ግዴታ ነው። መማር ግን ደግሞ ተምረን ለቅጥር ብቻ አይደለም ማሰብ ያለብን መክፈት ቢዝነስ መስራት አለብኝ ብሎ ማሰብ አለበት። ማንኛውም ኢትዮጵያ ያ ወጣቶች የምመክራችሁ ነገር ቁጭ ብሎ ስራ የለም ምን ልስራ፣ ወርዳችሁ ስሩ፣ ቆፍሩ። የሚቆፈር ካለ እውነት ኮብልስተን ቆፍሩ። እውነቴን ነው። የተለያየ ቦታ በተለያየ ዳሮች መሞከር ስራ አንዱ ቢዘጋ በአንዱ አማራጭ አይደለም። የተገኘው ሰው አትምረጥ ነው። ወንበር ለአንተ ይገልጣ ወንበር ለአንቺ መጥቶ ነው ወንበር ላይ ተቀምጦ መዋል ምንም ነገር ማንኛውም ሰው ወንበር ላይ ተቀምጦ የሚውል ጡረተኛ ነው። ወንበር ላይ ተቀምጠን የሚለው ሰዎች ሁሉ ጡረተኛ ነው። ምክንያቱም ምንም ነው የሚመጣው ባሉ የሚመጣው የስራ ነው ማለት ነው ሳላሪ ወይም ደሞስ ምናችንንም ይቀርፈልን አይደል? ስለዚህ የቤትን ቀዳዳ ይሞላል። ግን አንድ ሊስት ነው ወይም ደግሞ አንድ ጫማ ጠራቂ፣ አንድ ቡና የምታፈል ሴት እኔ አከብራቸዋለሁ። እነሱን ስሰቡ ብንቆጥበው ስንት ፐርሰንት ኑሮ እንደሚያስተዳድ ልጅ እንደሚያስተዳድሩ ስትሰቡ በጣም ይቀርባል። እኔ አር በጣም የማከባቸው ማርያምን፣ እኔ ራሴን እንቃለው እንደው ተቀ እኔ በጣም ነው የማከብራቸው። ማንኛውም ስራ የሚሰራ ሰው ማንኛውም ሰው ከጡረተኛ የወጣ ሁሉ ማንኛውም ተከባሪ ነው እና እኔ ዛሬ ይህን ሀሳብ ለማውራት የፈለኩት ብዙ ሰው ስራ የለም እያለ ተመርቆ የተቀመጠ በየቤቱ አለ። ሴት መሆነውን ሁለት አመት ሶስት አመት ቤቱ የተቀመጠ አለ። ዲግሪው ራሱ ቅስፋ ይርዳ ያረገበት ብዙ ሰው አለ። ስራ በምትፋቱ እና ወርደው እንዲሰሩ ማንኛውንም ስራ እንዲሰሩ ነው። እኔ ምላት ግን ብዙ ነገር ትሉ ትችላላችሁ፣ ብዙ ማማቻችን ትመቻሉ፣ ግን መሞከር ነው። ምን ነገር መሞከር ሁሉም ነገር። አሁን እኮ ስታዩ በጣም ወጣት ፈጣን እየሆነ ነበር። ፈጣን መሆን ነው መሰል በስታይ ፈጣን መሆን በጣም ትልቅ ነገር ነው። በሁሉም ነገር መሰለ ብዙ ዳይሬክሽኖችን ማያት፣ በብዙ ዳይሬክሽኖችን መጠቀም፣ ከሰው ጋር መግባባት ከትልቅ ሰዎች መግባባት እና አለ ግድ እንደ አለ ኢትዮጵያ ውስጥ አለ። ሴቶችም ግዴታ ከተመረጡ የትም ቦታ ዝቅ ብለን አንሰራም አትበሉ። ወንዶችም እንደችው ብዙ የተማሩ ናቸው። በየሆቴሉ በየመንገዱ ኮስቶን ሚሉ መንገድ የሚሰሩ የተማሩ ፕሮፌሰር ይሆኑላት እነሱንም ተመልክቱ። እና እኔ ስራ የለም ከሚባል ይልቅ በትንሽም ቢሆን ብር ነው። የታክሲ ረዳት ምሆንኩ ስራ የለም ከሚለ ምትን ያወጣል። እኔ እያወራቸው ያለው እነዚህ ትንሽ ስራ ናቸው። ግን ግዴታ ስለተመረቅ ስራ የለም አትበሉ ነው እያልኳቸው ያለትና በማንኛውም ስራ በማንኛውም መሳተፍ ይቻላል። ይህአሉ ባልታ ከሴት ጋር ከቤተሰብ ጋር ከእናት አባት ጋር ቁጭ ብለት ወሬ ስት አወራ ከምትል ወተሽ መስራት እኔ ስራ እና እኔ ተቀጥሮ መስራትን የመጨረሻ እንትን ነው ብዬ ቆጥር። ስለ ተማርን ግዴታ መቀጠር አለብኝም አለ የሰው ልጅ መማር አለበት። ትምህርትን አብትሸት አረግ ወይ ግን ደግሞ ተምሬ ግዴታ መቀጠር አለብኝ፣ ስለተማርኩ ቅጥር ብቻ ነው የመጨረሻ ቻንስ ብሎ ማሰብ ትልቅ ስታት